ማንኛውም ወንድ እንዴት እንዲናፍቅሽ ማድረግ እንደምትችይ በዛሬ ቪዲዮ የምንነጋገርበት ይሆናል። ምክንያቱም አንድ ወንድ ሲወድሽ በምን በምን ምክንያቶች ነው የምታውቂ? አንቺን መናፍቁን በማወቅ ነው። ስለዚህ ለአንቺ ያለው ቦታ፣ ለአንቺ ያለው ስፍራ፣ ለአንቺ ያለው አስተሳሰብ፣ ምን ያህል ይናፍቅሻል፣ ምን ያህልስ ቴክስት ያደርግልሻል፣ ምን ያህልስ ጊዜ ይሰጥሻል የሚሉትን ሀሳቦች በዛሬ ቪዲዮ የምንነጋገር ይሆናል።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 ብዙ ጊዜ ሴቶች የሚጠይቁት ጥያቄ አለ እንዴት ነው ወንድ ልጅ እንዲናፍቀኝ ማድረግ የሚችለው እንዴት ነው ሁልጊዜ ጊዜ ስለ እኔ እንዲያስብ ማድረግ የሚችለው የሚለው ጥያቄ የአብዛኛዎቹ ሴት እህቶች ጥያቄ ነው ታዲያ እንግዲህ አሁን ምናልባት ይህ ነገር አስተውለሽ ከሆነ በግንኙነት ውስጥ ስትሆኑ ሁል ጊዜ ከዛ ሰው ጋር አትሆኑም አይደለም ብዙ ጊዜ ጥሩ ግንኙነታቸው አመላካች ነው የሚባለው በእርግጥ አጠገብ ለአጠገብ ስትሆኑ ነው እርሱ ስለ አንቺ የሚሰማው ስሜት ምን እንደሆነ ማየት የምትችው በእርግጥ አጠገብ ላጠገብ ስትሆኑ ነው። ተለያይታችሁ ስትሆኑ ደግሞ ስለ አንቺ የሚሰማው ስሜት ምንድን ነው የሚለው ነገር አንቺ ጋርም ጥያቄ ሊፈጠር ይችላል ማለት ነው። ምክንያቱም ተለያይታችሁ ስትሆኑ እርሱ የሚያስበው በቃ ሰይ ወይኔ ከዚህ ሴት በመራቄ እንዴት ደስተኛ ነኝ በጣም ደስተኛ ነኝ የሚል አይነት ወንድ ከሆነ በእርግጠኝነት ላረጋግጥልሽ የሚችለው ነገር ያ የፍቅር ግንኙነት የጀመራችሁት የፍቅር ግንኙነት በእርግጠኝነት የሚያዛልቅ አይሆነም። ምክንያቱም በምትለያዩበት ጊዜ ይህን ስላችሁ መለያየት ስላችሁ፣ በቦታ ርቀት፣ በስራ ምክንያት፣ በቤተሰብ ሁኔታ፣ በግል ምክንያት ተራርቃችሁ በምትሆኑበት ጊዜ ስላንቺ የሚያስበው አስተሳሰብ በእርግጠኝነት፣ ላንቺ ያለው መውደድ ላንቺ ያለውን ፍቅር ይገልጸዋል ማለት ነው። ስለዚህ እዚህኛው ስሜት ላይ ትኩረት ማድረግ በጣም አስፈላጊ ነው የሚሆነው። ምክንያቱም ከአንቺ በመራቁ ደስተኛ ሆኖ የሚታይ ከሆነ ደስተኛ የሚሆን ከሆነ ያ የእናንተ የፍቅር ግንኙነት ጥያቄ ውስጥ ይገባል ማለት ነው። በሌላ በኩል ደግሞ ተለያይታችሁ ይህን ስላችሁ ታዲያ በቦታ ርቀት በስራ ምክንያት ተለያይታችሁ በምትሆኑበት ጊዜ እርሱ ስለአንቺ የሚያስበው ፊትሽን ማየት ከአንቺ ጋራ ማውራት፣ እንደገና እንዴት ነው የማገኝሽ እንዴት ነው የማይሽ የሚለው የመናፈቅ የመጓጓት አይነት ስሜት ቤት እሱ ላይ የሚያደርግ ከሆነ ያ የተጀመረው የፍቅር ግንኙነት ያብባል፣ ያድጋል ብለን ልንገልጸው እንችላለን። በእርግጥ የቃላቶች ሽንገላ የሉም ለማለት አይደለም። ከልብ ካለቀሱ እንባ አይገድም አይደለም የሚባሉ ነገር ግን ደግሞ ለተለያዩ አይነት ጊዜያቶች ውስጥ ይሄ ወንድ ልጅ ለአንቺ ያለው ስሜት አንቺን ማግኘት ፍላጎቱ እንደሆነ፣ ከአንቺ ጋር አብሮ መሆን እርሱን እንደሚያስደስተው የሚገነዘብ ከሆነ ስለዚህ ደግሞ ከአይምሮ ሊያወጣሽ እንደማይችል አይነት ሴት አድርጎ አይምሮች ላይ የሚስላቸው ስዕሎች ካሉ በእርግጠኝነት ልትናፈቅ የምትችል አይነት ሴት ትሆናለሽ። ስለዚህ ህይወቴ አይምሮ ሊያወጣሽ የማይችላት ያቺ ሴት እንድትሆኝ የሚረዱ ሽን ነጥቦች እንመለከታለን። የመጀመሪያው የሚሆነው እርሱ በእርግጥ ሊና ፍቃት የሚችላት አይነት ሴት መሆን መቻል አለብሽ። ይህን ስልሽ ታዲያ በህይወታችን በጣም ደስታና ሀዘን ይፈራረቅብናል አይደለ? በተለይ ደግሞ ወንድ ልጅ ከአንቺ ጋራ ሲሆን የሚስቅ ከሆነ ከአንቺ ጋራ ሲሆን አብሮነቱ ወይም ደግሞ ከአንቺ ጋራ አብሮ ሲሆን ደስተኛ የሚሆን ከሆነ የደስተኝነት ስሜት የሚሰማው ከሆነ ከአንቺ ጋራ በተገናኘ ቁጥር ደግሞ መንፈሳዊነትን የሚሰማው ከሆነ ጥሩ ከባቢ አየር የምትፈጥርለት ከሆነ ትክክለኛ ነገሮችን ሲያደርግ ደግሞ በቃ ትንሽም ብትሆን አመሰግናለሁ የምትይ ከሆነ ያኔ ምን ይሰማዋል ማለት ነው? ደስታ ይሰማዋል። ወንድ ልጅ ደግሞ ያን ኢንቫይሮመንት ያን አካባቢ ይወደዋል፣ የበለጠ ይፈልጋል። በሌላ በኩል ግን ደግሞ ከአንቺ ጋራ ሲሆን የሚሰማው ነገር በቃ የሚደብር አይነት ከሆነ፣ ሁሌ ወቀሳ ከሆነ፣ ሁሌ ሐሜት ከሆነ፣ ሁሌ የማይጠቅሙ ንግግሮችን ከአንቺ የሚሰማ ከሆነ ሊያገኛት የማይናፍቃት አይነት ሴት ሆኛለሽ ማለት ነው። ይሄ ደግሞ ሳቢ እንዳትሆኝ ያደርግሻል። ስለዚህ ያ ወንድ ልጅ እየሸሸሽ ይመጣል ማለት ነው። ነገር ግን እየወደደሽ እንዲመጣ በተለይ ደግሞ ከአንቺ ጋራ ለመሆን እንዲቸኩል፣ እንዲናፍቅሽ የምታደርግ ነገር በተለይ ደግሞ ሊናፍቃት የሚችላት አይነት ሴት መሆን መቻል አለብሽ። ሌላኛው እንግዲህ በወንድ ልጅ ለመናፈቅ ማድረግ ያለብሽ ዘዴ ወይም ደግሞ መጠቀም ያለብሽ ዘዴ ጊዜ በመስጠት ነው። የተወሰነች አይነት ክፍተት ጊዜ ልትሰጪው ይገባል ማለት ነው። ምክንያቱም ይሄ ነገር የተለመደ አይነት ነገር እየሆነ መጥቷል። ምክንያቱም ተወተ ማድረግ ትችችላ ማለት ከዛ በኋላ ደግሞ ሌላ ዓለም ሌላ ምዕራፍ የመጀመር አይነት ነገሮች በብዙ ሰዎች ላይ በተለይ በዚህ ዘመን እየተስተዋለ ያለ ክፍተት ነው። ነገር ግን ደግሞ ወንዶች ብዙውን ጊዜ ከሴቶች በተሻለ ወይም ደግሞ በበለጠ ትንሽ የፎይታ ጊዜን ይፈልጋል። ትንሽ ክፍተት ይፈልጋሉ። ጊዜ ልትሰጫቸው ይገባ። ከራሳቸው ጋር ማውራት መነጋገርን ይፈልጋሉ። ሁላችንም እንደሚታወቀው ወንዶች ከሴቶች በጣም ይለያያሉ። ጤናማ የሆነ ነገር ደግሞ የሚያስፈልገው ጤናማ የሆነ ግንኙነት የምትፈልገ ከሆነ፣ ያማሪ የፍቅር ግንኙነት መመስረት የምታስቢ ከሆነ፣ ያ ወንድ ልጅ ለአንቺ ያለው ስፍራ ከፍ እንዲል የምታደርጊ የምትፈልጊ ከሆነ፣ እንዲናፍቅሽ፣ በቃ ለአንቺ ያለውን ስፍራ በትክክል ወይም ደግሞ በእርግጠኛነት ለማወቅ የምትፈልጊ ከሆነ ከሆነ ጊዜ ልትሰጪው ይገባል። ይህ ፎይታ ጊዜ ልትሰጪው ይገባል። ከራሱ ጋር እንዲነጋገር መፍቀድ መቻል አለብሽ። ስለዚህ በምትሰጪው ጊዜ ወይም ደግሞ የጊዜ ክፍተቶች መካከል ደግሞ ወዲያው በዚያው በኩልም ደግሞ እንዳይረሳሽ ማድረግ መቻል አለብሽ። ይሄም ለምሳሌ በትንሹም ቢሆን ይችላል፣ የጽሁፍ መልእክቶችን ወይም ደግሞ ቴክስትን መላክ። እንዲሁ በጣም የረዘመ ጽሁፍ ራሱ ባይሆን በቃ በትንሹ ናፍቀኛል ብሎ መላክ ራሱ በሌላ በኩል እንዲናፍቅሽ የሚያደርግበት መንገድ ሊሆን ይችላል። ይሄን ስታደርጊ ታዲያ አለብሽ የፎይታ ጊዜ ልስጠው ብለሽ በዚያው ደግሞ የምትጠፊበት ከሆነ ጥሩ አይደለም። ዓይን የራቀ ከልብ ይርቃል እንደሚባለው ሁሉ መረሳሳት ሊመጣ ይችላል ማለት ነው። እንዲናፍቅሽ ፈልገሽ በኋላ ላይ ደግሞ እንዲረሳሽ ማድረግ ትችያለሽ። በእርግጥ ወንድ ልጅ እንደዚህ አይነት ነገሮችን በትኩረት ይገነዘበዋል። በትኩረት ያየዋል። ስለዚህ አንቺም በተጨማሪ እነዚህ ነገሮች ላይ ትኩረት አድርገሽ ማወቅ ይጠበቅብሻል። የተወሰኑ የፎይታ ጊዜዎችን መስጠት አንድ ሁለት ቀን ጋብ በመስጠት ስለአንቺ እንዲያስብ በማድረግ አሁን እንዳልኩሽ ቀለል ያሉ ጽሁፍ የጽሁፍ መልእክቶችን በመላክ እርሱ ስለ አንቺ በጣም ድቴል እንዲያስብ ማድረግ ወዲያው ደግሞ ስልኩን አንስቶ እንዲደውልልሽ የሚያደርጉ ነገሮች ስለሚሆኑ ነው። ሌላኛው ነጥብ እንግዲህ ታዲያ ሁልጊዜ እንዲናፍቅሽ ለማድረግ መሞከር ማቆም አለብሽ። አየሽ እህቴ፣ ወንዶች ሞኞች አይደሉም። ሴቶች በዘዴ ትኩረታችንን ለመሳብ ሲሞክሩ በትክክል እናውቀዋለን። በተለይ ደግሞ እናንተ ሁለታችሁ ተለያይታችሁ ስትሆኑ፣ በተለይ ደግሞ ፌስቡክ ላይ በፎቶች ላይ እሱን ታግ ማድረግ በየ10 ደቂቃው ሊሆን ይችላል። በአሰብ በሀያም ደቂቃ ፌስቡክ ላይ ቻት ማድረግ፣ ስናፕቻትን መላክ ትኩረቱን ለመሳብ ምን እየሰራ እንደሆነ ለጓደኞቹ መልእክት በመላክ ሊሆን ይችላል፣ በመደወል ሊሆን ይችላል። ከሁሉም ደግሞ የከፋው እንዲቀና የምታደርጊ ከሆነ በተለይ ደግሞ ኢንስታግራም ላይ የምትለጠፊያቸው ፎቶዎች ከወንዶች ጋር ከሆነ እነዚህ ነገሮች ሁሉ እያዳን ለማድረግ የምትሞክሪ ከሆነ ከሞከርሽ አይናፍቅሽ በእርግጠኝነት ነው የምነግርሽ። ሌላኛው እንግዲህ አንድ ወንድ ልጅ ሁሌም እንዲናፍቅሽ ለማድረግ የምትችይው በተለይ በንግግራችሁ ውስጥ ትንሽ በተቻለ መጠን ሚስጥራዊነትን ለመተው መሞከር አለብሽ። በተለይ እንግዲህ ይሄ በመጀመሪያዎቹ ቀጠሮች፣ በመጀመሪያዎቹ የፍቅራችሁ ወራቶች ላይ በተቻለ መጠን ትልልቅ የሚባሉ የህይወቶች ስኬቶች፣ ውድቀት እንዲሆን ይችላል ተነግሮ አይገባም ምክንያቱም ትንሽ በየቦታው በተን በተን እያደረግሽ በትንሹ እየነገርሽ ነው እንጂ መሄድ ያለብሽ ሁሉንም ማንነትሽን ያለፍሽበትን ባዮግራፊሽን ዲቴል አድርገ መናገር የለብሽ ምክንያቱ ይሄ ምንድን ነው በተቻለ መጠን ትንሽ የሚስጥራዊነትን እየተውሽለት መሄድ አለብሽ ይህም በምታደርጊበት ጊዜ ታዲያ የበለጠ ስላንቺ ለማወቅ ጉጉት ያድርበታል የበለጠ ስለ አንቺ ለማወቅ ፍላጎት ያድርበታል። እንግዲህ ታዲያ ይህን በምታደርጊበት ጊዜ ታዲያ ጠንቃቃ መሆን አለብሽ። ያኔ እንዲናፍቀኝ ብለ ብዙ ነገሮችን ሀይድ በምታደርጊበት ጊዜ እሷ ዝጋታም፣ እርሷ አትታወቀም፣ እርሷስ ቆቅ ናት የሚለው አይነት ድምዳሜ ላይ እንዳይደርስ ጥንቃቄ ማድረግ አስፈላጊ ስለሆነ ማለት ስለዚህ፣ ውስብስብ ይሆኑ በተለይ ከሕይወትሽ ጋር በጣም ተገናኝተው የሚመጡ ባዮግራፊሽን ወይም ደግሞ የሕይወት ስኬቶችሽን በተለይ በመጀመሪያዎቹ የፍቅር ወራቶች ውስጥ ልትነግሪው አይገባም በተቻለ መጠን ሚስጥራዊ ብታደርጋቸው በጣም የተሻለ ነው። ይሄ ምንን ያመጣል መሰለሽ? ስለዚያ ነገሮች ለማወቅ ጉጉት ያድርበታል ማለት ነው። ለአንቺ ለመደወል ፍላጎትን ያሳያል። ከአንቺ ጋራ ለማውራት በቃ ጊዜው መስዋዕት ለማድረግ ፍቃደኛ ይሆናል ማለት ነው። ልብ በይታደ በመጀመሪያዎቹ የፍቅራችሁ ወራቶች መሃል ሁሉ ነገርሽን ዝርግፍ አድርገሽ የምትነግሪ ከሆነ ወንድ ልጅ እቺስ ራሷን መቆጣጠር ስሜቷን መቆጣጠር በቃ ነገር መያዝ እንኳን የማትችልናት ሰልፍ ኮንፊደንስ የላትም፣ በራሷ አትተማመንም፣ በቃ ሁሉም ለሁሉም ሰው ነው እንደዚህ አይነት ነገሮችን የምትናገረው ብሎ ያልሆነ አመለካከት አእምሮ ላይ ሊቀረስ ስለሚችል በተቻለሽ መጠን በንግግራችሁ ትንሽ ሚስጥራዊነትን መተው መቻል አለብሽ። ለትዳር የሚፈልግሽ ወንድ ልጅ አንቺ ላይ ማየት የሚፈልጋቸው ኳሊቲዎች አሉ። ለትዳር የሚፈልግሽ ወንድ ልጅ ከአንቺ የሚፈልጋቸው አንቺ ላይ የሚያያቸው ያደረግሽውን ወይም የለበስሽውን ልብስ ሳይሆን የተቀባባሽው ሜካፖች ሳይሆን ወይም ደግሞ ስላደረግሻቸው ውድ ውድ የሆኑ ብራንድ ብራንድ የሆኑ ልብሶች አይደለም። ምናልባት ከዚህ በፊት ብያቸዋለሁ፣ ወንዶች በእይታ እንማረካለን። ምናልባት ወንድ ልጅ በምታለብሻቸው ልብሶች በምትቀባቢያቸው ሜካፖች፣ ዶራንቶች፣ ሽቶች ሊሆን ይችላል። ወንድ ልጅን ለ ልትማርኪ ትችዋለች ልትስቢው ትችዋለች። ነገር ግን ለትዳር የሚፈልግሽ ወንድ ልጅ ግን እነዚህን ኳሊቲዎች ብቻ አይደለም የሚመለከተው። ለዛሬ ለትዳር የሚፈልግሽ ወንድ ልጅ አንቺ ላይ የሚያያቸው ኳሊቲዎች፣ አንቺም ደግሞ ሊኖርሽ የሚገቡ ኳሊቲዎች ምንድን ናቸው የሚለውን ሀሳቦች እንዳስሳለን። ስለዚህ እህቴ ለትዳር የሚፈልግሽ ወንድ ልጅ አንቺ ላይ ማየት የሚፈልጋቸው ነገሮች አሉ። እነዚህ ኳሊቲዎች ቢኖራት እችን ልጅ ወይም ደግሞ ሴት ማግባት እፈልጋለሁ የሚለውን አቋሙን ማንጸባረቅ ይፈልጋል። ስለዚህ በተቻለሽ መጠን ሊኖርሽ የሚገቡ ኳሊቲዎች ሊኖርሽ የሚገቡ ባህሪያቶችን የምንመለከት ነው የሚሆነው። የመጀመሪያው ለትዳር የሚፈልግሽ ወንድ ልጅ አንቺ ላይ ማየት የሚፈልገው ነገር ጥሩ አስተሳሰብ ያላት ሴት ልጅ መሆን መቻል አለብሽ። ይሄ ጥሩ አስተሳሰብ፣ ጥሩ አመለካከት ያላትን ሴት ወንዶች በጣም እንፈልጋለን። ምክንያቱም ተመሳሳይ ክንፍ ያላቸው ወፎች አብረው ይበራሉ አይደለ የሚባለው፣ ያን ጥሩ አስተሳሰቡን ትዳሩን አብራችሁ ይይዛችሁ መሄድ እንደምትችሉ ይገነዘባል ማለት ነው። ምክንያቱም ደግሞ ሁሉም ነገር በፍቅር ግንኙነት ብቻ ነው እንደ የሚያቆመው ይቀጥላል አልፎ ትዳር የሚባለው ትል ትልቁ ተቋም አለ። ይሄ ተቋም ደግሞ የሚመራው መልካምና ጥሩ በሆኑ አስተሳሰቦች ሲሆን ብቻ ነው። ምክንያቱም አሁን እንዳልኳችሁ ልብስ የተቀባባ ነው፣ ሜካፖች የምናደርጋቸው ልብሶች ሁሉ ጊዜ እንደሚያልፍባቸው መገንዘብ መቻል አለበት። ጥሩ አስተሳሰብ ጥሩ አመለካከት ያለው ሰው ግን እድሜ ልኩን ዘመኑ ሙሉ መልካም የሆነ ነገር ስለሚገጥመው ነው። ስለዚህ ለትዳር የሚፈልግሽ ወንድ ልጅ አንቺ ላይ ማየት የሚፈልገው ጥሩ አስተሳሰብ ያላት ሴት መሆን መቻል አለብሽ። አመለካከትሽ እንዴት ነው? ሀሳብሽ እንዴት ነው? ለነገ ህይወትሽ እንዴት ነው የምታስቢ? ራስሽንስ እንዴት ነው በዲሲፕሊን አድርገሽ እየመራሽ ነው ወይ የሚለውን ነገር ይመለከታል ማለት ነው። ምክንያቱም ሌሎቹ ሰዎች እኮ በዙሪያሽ የሚሆኑት ብዙ አንቺ ባደረግሽው በተቀባባሽ ሽቶዎች ሊሆን ይችላል አንቺ አንጅ በተኳኳል ሽኩሎች ሊሆን ይችላል። ወንዶች ሊከተሉሽ ይችላሉ። ልብ በይ። ብዙ ወንዶች በእንደ አንቺ ይህን ስላደረግሽ ብቻ ሊከተሉሽ ይችላሉ። ነገር ግን ለትዳር ላይሆን ይችላል የሚከተሉሽ። ተረዳሽን። ስለዚህ በተቻለሽ መጠን ጥሩ አስተሳሰብ፣ ቀና አመለካከት ያላት ሴት ለመሆን ራስሽ ላይ መስራት መቻል አለብሽ። ለትዳር የሚፈልግሽ ወንድ ልጅ አንቺ እንዲኖርሽ የሚፈልገው ባህሪ ወይም ደግሞ ኳሊቲ ምንድን ነው ብለን ካለን ጥሩ ስነ ምግባር ያላት ሴት እንድትሆኝ ይፈልጋል ማለት ነው። ምክንያቱም አሁን በምንመለከትበት ጊዜ ስነ ምግባር የሌላትን ሴት ማንኛውም ወንድ ለጊዜያዊ ስሜቱ ካልሆነ በስተቀር ዘለቄታዊ ለሆነ ግንኙነት ለትዳር የሚፈልጋት አይነትን ሴት ሊመርጠው አይችልም ማለት ነው። ምክንያቱም ጥሩ ስነ ምግባር የላትማ ጨቅጫቃ የሆነች ጸባይዋ የማይመች በሁሉ ነገር የምትጨቃጨቅ አይነት ሴት ከሆነች ከሰዎች ጋር ሁሉ የምትጣላ ከሆነ ጥሩ ልጅ ያልሆነችን ማንኛውም ወንድ የራሱ ወይም ደግሞ ጓደኛው ከዛም አልፎ ደግሞ ሚስቱ ሊያደርግ አይፈልግም። ስለዚህ ጥሩ ስነ ምግባር ሊኖርሽ ይገባል ማለት ነው። የአስተሳሰብ ዲሲፕሊን ሊሆንሽ ሴት መሆን አለብሽ። ለሰዎች ያለሽ ክብር፣ ለቤተሰቦችሽ ያለሽ ክብር፣ በዙሪያሽ ባሉ ሰዎች የተመሰገንሽ ሴት መሆን አለብሽ። ያ ካልሆነ ግን ለትዳር የሚፈልግሽ ወንድ ልጅ እነዚህን ሁሉ ኳሊቲዎች ስለሚመለከት ይሄ ነገር በኋላ የምጀምረውን የፍቅር ግንኙነት ሊያናጋው ይችላል ብሎ ስጋት ሊያድርበት ይችላል። ይሄ በእርግጥ ባንቺም ሳይል ብቻ ሳይሆን በወንዱም ሳይል ሊኖረው የሚገቡ ኳሊቲዎች ናቸው። ዶክተርሻል ስነ ምግባር ዲሲፕሊን የሆነ ሰው በጣም አስፈላጊ ነው። ምክንያቱም በፍቅር ግንኙነት ውስጥ ስትሆኑ ስነምግባር ምግባር እጅግ በጣም ጥሩ ሚናን ስለሚጫወት፣ ምክንያቱም አለመግባባቶች በመካከላችሁ የሆነ ቀን ሊፈጠሩ ይችላሉ። ያን አለመግባባቶች እንዲዘላችሁ በቃ የምትረብሹት ከሆነ ግንኙነቱን በቃ የምታናጉት ከሆነ ስነ ምግባር ከሌላችሁ ዲሲፕሊንድ ካልሆናችሁ ያን የፍቅር ግንኙነት ከፍ ሲልም ደግሞ ያን ትዳር የማፍረስ አቅም አለ። ስለዚህ እህቴ በስነ ምግባር እየታነጽ ሴት መሆን መቻል አለብሽ። ሌላኛው እንግዲህ ለትዳር የሚፈልግሽ ወንድ ልጅ አንቺ ላይ የሚመለከታቸውን ነገሮች፣ በራስ መተማመን ያላት ሴት መሆንሽን አንቺ ላይ ማየት ይፈልጋል። ምክንያቱም እህቴ በራስ መተማመን የሌላትን ሴት ማንኛውም ወንድ ቀርቦ የራሱ ለማድረግ የትዳር አጋሩ ለማድረግ ፈቃደኛ አይሆን። ገብቶሻል አይደለ? ስለዚህ በተቻለ መጠን በራስ መተማመን ያላት ሴት መሆን መቻል አለብሽ። በራስ መተማመን ደግሞ ሲኖርሽ የራስሽ የሆነ ፕሪንስፕሎች ይኖሩሻል ማለት ነው። ማንኛውንም ነገር የማድረግ አቅም የማድረግ ሞራል ማንኛውም ሰው መጥቶ ስሜትሽን መጉዳት እንደማይችል ይመለከታል ማለት ነው። ይሄ ደግሞ የሚሆነው ራስሽ ላይ መስራት ስትቺ ብቻ ነው እንጂ ወንድ ልጅ የሚመለከተው ስለለበስሽው፣ ስላደረግሽው ጫማዎች፣ ስለተከባባሽ ያቸው ሜካፑ አይደለም። ገብቶሽ አደለ? ልእት የለበበ እነዚህን ነገሮች የሚመለከት ወንድ ልጅ ለትዳር ይፈልግሻል። የትዳር አጋሩ ሊያደርግሽ ነው የሚፈልገው። ጥሩ አስተሳሰብ ካለሽ፣ ጥሩ ስነ ምግባር ካለሽ ለራስ መተማመንሽ ከፍተኛ ከሆነ ወንድ ልጅ ሊያገኛት ሚስቴ ብትሆንልኝ ብሎ የሚመኛት አይነት ሴት ትሆኛለሽ። ሌላኛው እና እንግዲህ ከሁሉም ደግሞ ይበልጣል ብዬ ማስቦ አንድ ለትዳር የሚፈልግሽ ወንድ አንቺ ላይ ማየት የሚፈልገው እንድትሆኝለት ወይም ደግሞ ወይም ባህሪ እንዲኖራት ብሎ የሚመኘው ነገር ፈጣሪሽን የምትፈሪ ሴት መሆን ስትችን። ፈጣሪዋን የምትፈራ ሴት ትዳሯን የምታከብር ትሆናለች። ለቤቷ ዘብ የሆነች ሴት ትሆናለች። ባሏ የሚታመንባት ሴት ስለምትሆን ፈጣሪዋን የምትፈራን ሴት ወንድ ልጅ ራሱ ማድረግ ይፈልጋል። ለትዳር የሚፈልጋት አይነት ሴት ትሆኛል ትሆናለሽ። ከፈጣሪ ጋር ያለሽ ህብረት፣ ከፈጣሪ ጋር ያለሽ ቁርኝት የጠበቀ ከሆነ ሲሆን ብቻ ነው። ስለዚህ እህቴ ፈጣሪሽን የምትፈሪ ሴት መሆን መቻል አለብሽ። ይሄ ለትዳርም ብቻ ሳይሆን ለሙሉ እድሜሽ፣ ለእድሜ ዘመንሽ በሙሉ የሚጠቅምሽ ነገር ስለሆነ ፈጣሪዋን የምትፈራ ሴት ደግሞ ጥበበኛ ሴት ናት። አስተዋይ ሴት ትሆናለች፣ ልባም ሴት ትሆናለች። አስተዋይ ስትሆን ደግሞ ነገሮችን ማገናዘብ ትችላለች። ያ የፍቅር ግንኙነት አድጎ ደግሞ ወደ ትዳር ከፍ ሲል ትዳሯን እንዴት መያዝ እንዳለባት በትክክል ትገነዘባለች። ስለዚህ ፈጣሪሽን ሽን የምትፈሪ ሴት መሆን መቻል አለብሽ። ስለዚህ ለትዳር የሚፈልግሽ ወንድ ልጅ አንቺ ላይ ማየት የሚፈልገው ፈጣሪሽን የምትፈሪ ሴት ከሆን ወንድ ልጅ ለትዳር ይፈልግሻል። የራሱ ሊያደርግሽ ይፈልጋል። እድሜ ዘመኑን በሙሉ ከአንቺ ጋር ማሳለፍን ይፈልጋል። ነገር ግን ይህን የምታደርጊው ለወንዱ ብለሽ ሳይሆን ለራስሽ ህይወት ብለሽ ነው ማድረግ ያለብሽ። ስለዚህ እህቴ ለትዳር የሚፈልግሽ ወንድ ልጅ የሚያያቸው ስነ ምግባርሽን አስተ ቅዱስ አሰብሽን ለፈጣሪ ያለሽ አክብሮት ፈጣሪሽን መፍራትሽን ሰልፍ ኮንፊደንት ወይም ደግሞ በራስ መተማመን ያላት ሴት መሆንሽን ይመለከታል እንጂ መኝ አንቺ ብቻ በቃ ብዙ ልብሶችን ለብሰሽ ብራንድ ብራንድ የሆኑ ልብሶችን ለብሰሽ ብቶጪ፣ በተለያዩ አይነት ሜካፖችን ተቀብተሽ ሽቶሽን ተለቅልቀሽ ከፍ ዝቅ እያልሽ ብቶጪ፣ በቃ በየመንገዱ ሁሉ የሚለክፍሽ ወንዶች ሊበዙ ይችላሉ። ወይም ደግሞ ከኋላሽ ራሱ እየተከተሉሽ በቃ ብዙ ወንዶች ለፍቅር ሊጠይቁሽ ይችላሉ። ልብ በይ ግን ለስሜታ ቸው እንጂ ለትዳር አይፈልጉሽ ማለትም በነሱ አይን እኮ አንቺ የረከሽ ሴት ስለምትሆኝ ዝቅ ያልሽ ሴት ስለምትሆኝ አንቺ በዙ ወንዶች በቃ ሲስቁልሽ፣ በቃ ወንዶች ሲለክፉሽ ስታይ በብዙ ወንዶች በኩል ተወዳጅ የሆንሽ ሴት መስሎሽ ሊታይሽ ይችላል። እውነታው ግን ያፈቀሩሽ የወደዱሽ ሊመስሉሽ ይችላሉ። ነገር ግን እነርሱ የሚፈልጉሽ ለስሜታቸው እንጂ ለትዳር ፈልገውሽ አይደለም። ልብ አይምሮሽን በሜካፕና በተለያዩ አይነት በመሳሰሉ ነገሮች የምትስይ ከሆነ ጥሩ አይደለም። በምትኩ ግን እውቀት ሊኖርሽ ይገባል። ጥበበኛ ሴት ልትሆን ይገባል። አስተዋይ ሴት ልትሆን ይገባል። በፍጹም በፍጹም መበሳጨት የሌለብሽን ማንነቶችን መገንባት የለብሽ ራስሽ ላይ መስራት መቻል አለብሽ። የዚያኔ የሚፈልግሽ ወንድ ወደ ህይወትሽ ይመጣል። ራስሽን ካስከበርሽ ደግሞ፣ ራስሽን የምትቆጣጠሪ ሴት ከሆንሽ ደግሞ፣ ፈጣሪሽን የምትፈሪ ሴት ከሆንሽ ደግሞ፣ ፈጣሪ ላንቺ ያለው ወንድ በጊዜው በሰዓቱ ወደ አንቺ ማምጣቱ አይቀርም። ነገር ግን እነዚህ ስብናዎች ሊኖሩሽ ይገባሉ። እነዚህ ዎች ራስሽ ላይ መስራት መቻል አለብሽ። የዛሬን አበቃው በቃው። ለአብሮነታችሁ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ በእያላችሁበት የዓለም ዳር ሰላም